እንኳን ደስ ያለ። አላመርኩም፣ አይደለ? ምን ይሻላል ታዲያ? ልሞረድ? ምን ልሞረድ? አፍንጨዬን፣ ዓይኔን፣ ቅንድቤን፣ ምኔ ብሞረድ ይሻላል? ጸጉሬን? እሺ፣ ደስ አለ።

ከፋኝ ትችሽ ልሄድ ልሄድ ነው የእኔ ውድ። ከፋኝ ነው ያለው። ወት ክፍሌ ነው። ከፋኝ ነው ያለው ክፍሌ ነው ያለው መሰለኝ። ክፍት አይደለም ከፋይ ነው ያለሽ። እሱ ነው ያለኝ። ኦኬ ከፋይ ነው የሚለው ደስ አይልም። ከፋኝ እኔ ኔ ክፋኝ አብድ ነው ያለሽ ብትይኝ እኮ ችግር የለም። ሀይ ሀይ፣ ሰላም ሀይ እንዴት ነው? ሰላም ነው። አለምዬ እንዴት ነች! ሰላም ነሽ? ደህና ነሽ? እንኳን ሰላም መጣሽ። ማያ አመሰግናለሁ። የኢትዮጵያ ቆንጆ ወጣት ወድሻለሁ። ታሰፈ ሰላም ሰላም እንዴት ነህ? ሰላም ነው። እንኳን ሰላም መጣ። አንተ እሺ እኮ መስሎኝ ነው አለሽ ያርሽ ቢሆን እ ሰኒ ሰብስክራይብ ሰላሜን፣ ክርስቲያን እንዴት አመሻችሁ? እግዚአብሔር ይመስገን። ልመልስ እችላለሁ የለሁም። እሺ፣ እኔ ውድ ልመለስም ላልመለስም እችላለሁ። ዳናዳሪ በሁለቱም ል እኔ ቆንጆ። እሺ፣ እኔ አበባ እንዳሳብሽ

አይደለችም። ሰላም ፋኖ ልጅ ሰላም፣ እንዴት ናት? ሰላም ነው። ዌል ባክ ነገ እንድትመጣ እንደምታገኘኝ ተስፋ ተስፋ አርግ፣ ማለት ነው ያው ስራ ጨርሳ ከስራ መልስ ቤት ገብታ አገኘኛ ልትወጪ ነ ነው አረም በብዙም ገና ዝህድራ ይደላ ልወጣ ነው፣ ግን ሌላ ቻናል ሼር አደርጋለ ኮሚኒቲ ላይ ኮሚኒቲ ቦታ ታውቃለ። ራሱ ኢዶም ላይ ሌላ ቻናል አለኝ ብርሃን የሚል ኮሚኒቲ ላይ ሼር አደርገዋለ። ልመጣ ከዚህ ግን፣ ያው ገበያ እያበቃ ነው። በጣም ቀዘቀዘ። ከዋ አይተዋል

ወንድማ ታረጋኙ ምሽል ወይዬ ብርሃን የደመርከው ወይስ ፒኖን ነው ፒኖን እሺ አሬማ ኮሚቴ ላይ ነው ፖስቱን ማረገው ኦኬ ፒኖንም ደስ ይላል ከደመርከው ይህን እንዝጋት። ሰው የለም። ስልኩ እራሱ ማረፍ አለበት። አራት ሰዓት ነው የሆነኝ ገና ወይ አስር ሰዓት እኮ ሆነ የገባሁት በኢትዮጵያ ስምንት ሰዓት ላይ ስድስት ሰዓት የሆነኛ ከገባሁ ያ ማለት ያንኛውን ስልኬ ስለምፈልገው በዚህ ልግባ፣ ከዚህ ያንን ልዝጋው። የሆነ ቃጠሎ ነገር ከሆነም በቃ የራስ ጉዳይ ማለት እያን፣ ማለት ነው ፈልገዋል። ይሄንን ነበር ሞዶ፣ ያንኛውን ስልኬ መውደድ ጀመርኩ። ያሳዝናል። እሺ መልካም መሽት ይሁንልሽ፣ ልሽ ደና አደረ ኢዶሚ በላይ አይሻ አመሰግናለሁ። እዛ ከፍቻ አለሁ ግን እዘገዋለሁ ያን እዛ ብርሃን ጋር ማለት ነው። በዚህኛው ስልክ ይገባል ግን ገብቻለሁ እዛ እሺ፣ ሰይዶ ነበርክ። አመሰግናለሁ። እሺ፣ እናንተ የላይክ አርጉስቲ በሳሪ ቤተሰቦች አምስት ሰው አለ።

የሰው ልጅ ውሎውን ይመስላል።